ተደምድሟል። ሀብታም አይጸድቅም ተብሎ ተጽፏል። እኔ የት ጋር ጻፋ ላቅም እንደውም ድህነት ነው እንትን ኃጢአት። እሱ ገንዘብ አይሰጥም ይቋጥራል ምናምን። አሁን ብናድርግ ቋጥረው የት ግን ቋጥር የት እንዳደረኩት ደግሞ የሚገነዘብልኝ ሰው ቢኖር መቼ ዛሬ ብዙ ብዙ ይከተሉኛል ብዬ ነው የማስበው። ወጣቱ ይህን ራሱን ካወቀ በኋላ ሁለተኛው ነገር ማድረግ ያለበት ራሱን እንዳያታልል ሁሉም የየራሱ የሆነ ጎል አለው። እየራሱ መሆንም ይፈልገዋል። አሁን እነዚህን ለመሆን ጎሉ ይለያይ እንጂ የስኬት ፕሮሰሱ ኦልሞስት ተመሳሳይነት አለ። አደርገው ይሆን አላደርገው ይሆን አይ ያተርፈኝ ይሆን ያከስረኝ ይሆን ተብሎማ አይገባም። አደርገዋለሁ። ሁሉም የየራሱ የሆነ ጎል አለው። እየራሱ መሆን ይፈልገዋል። አንዱ ተነስቶ ዶክተር መሆን ፈልጋለሁ፣ ዘፋኝ መሆን ፈልጋለሁ፣ ሯጭ መሆን ፈልጋለሁ፣ ኢንጂነር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ ምናምን ይላል። አሁን እነዚህን ለመሆን እ አሁን ሩጫና ኮካኮላ ካምፓኒ ምን አገናኘው? ሩጫና ሲመንስ ካምፓኒ ምን አገናኘው? ልትችያለሽ። ጎሉ ይለያይ እንጂ የስኬት ፕሮሰሱ ኦልሞስ ተመሳሳይነት አለ። ሰዎች ሰክሰስፉል ማለት እንደ ብዙዎች የማያደርጉ ጥቂቶች የሚያደርጉት ይመስላል። ግን ብዙዎች ልናደርገውን እንችላለን ከተል የምንከተለው አንድ ሰው መጀመሪያ ቅድም ጎል አለው ዓላማ አለው ብዬሻለሁ። የኔ ጎል ዓላማ ብዬበት ስፖርት ምከፍላት ዋጋ ነች። ምከፍላት ዋጋ ገብቶሻል አይደል? እያንዳንዷ ነገር ጠዋት ተነስቶ ትሬኒንግ መስራት ወይንም ደግሞ እረፍት እንዴት ማድረግ ትሬኒንግን እንዴት መጨረስ ሰዓቱን በአግባብ እንዴት መጠቀም። አይሽ፣ ሰዓቱን በአግባብ ስትጠቀሚ ሪከርድም ትሰብረ። ያለሽ ሪከርድ ሰዓት ስለሆነ ማለት ነው። ኢቨን ኦሎምፒክን ማሸነፍ ሰዓት ነው። ወልድ ሻምፒዮንመንትን ማስብ ሰዓት ይሲ። ያቺ ዲስፕሊን መልሽ እንግዲህ ድም ጎል አውርቼሻለሁ። ጎል ማለት አላማ፣ ወዴት ምን መሆን እንደምፈልግ ከዛ ዲሲፕሊን አለ እና ሶስተኛው ደግሞ ጠንክሮ መስራት። ጠንክሮ መስራት ደግሞ ያው በምትሰጪው ልክ ነው። ምን አይነት ጥንካሬ አንዳንድ ጊዜ አስር ኪሎ ሜትር መሮጥ ፈልጎ ሁለት ኪሎ ሜትር ላይ አሞቱ ፍስስ ይላል። ጠንክሮ ሰራ ያው፣ ዛርጨላ አላበኝኩ በጣም ሲደክመኝ ነው፣ ትንፋሽ እኮ ስቲል ነው የሰራሁት ይላል። አለርግዜ ጊዜ ደግሞ ስለ ዲሲፕሊን ሰዎች ዲሲፕሊን ስናወራ፣ በቃ እኔ ማድረግ ያለብኝ እንደከላ ያርፍ ያለው እንደከላ እንትን ብዬ አለው እንደከላ አንዳንዴ ምን አይነት ረፍት አደረግ ምን አይነት ምግብ በላ ምን አይነት እንትን አደረግ ዲሲፕሊን ውስጥ ምን አይነት በጣም ብዙ ነገር። አንዳንዴ እንደነዚህ አይነት ሲቹዌሽኖችን ምንድን ነው መሰለሽ የሚባሉት በዚህ በአንድ ሰው ከሆነ ማን ላቀደው ወይንም ደሞ ላለሙ ዓላማ ሰክሰስፉል ለመሆን የሚከፍለው መስዋዕትነት እንዴው ምናልባት ሲምፕሊ ምን ይባላል መሰለሻው አንድ ያረገዘች ሴት በጣም ምጥ ውስጥ ሆና ብዙ ብዙ አመጣ እንግዲህ ትወልዳለች። ልጇን ከወለደች በኋላ ሁሉ ነገር ይረፋል። ያውም እንደው የሚባል የለ እንደ በእኛ አባባል አለ ምጡን እርሹ ልጁን አንሹ፣ አይደል? አንዳንድ ጊዜ የእንትንም ሰክሰስ እንዲህ ነው። ያ ግን የተፈጥሮ ግዴታ ስለሆነ ስለሚያስገድድሽ ነው። የማርገዝና የመውለድ ተፈጥሮ ነው። በቃ ያቺ ትኬዳለች። ወደ ሰክሰስፉል የሚሄደ ኦልሞስት ተመሳሳይ ነው፣ ስችሽ ነው። ችግሩ ምንድን ነው መሰለሽ? ይሄኛው የመቶ ፕሮባብሊቲ ስላለው ለምሳሌ አንዲት ሴት አርግዝ ያለውና የራሱ ጉዳይ ብላ ማቋረጥ ወይም ለምንድን መስዋዕት ትከፍላለች። ይሄኛው ግን አቅደሻል፣ ፈልገው መስዋዕትነት መከፈል አለበት ያንን መስዋዕትነት ለመክፈል እና ያንን መስዋዕትነት ለማድረግ ከተዘጋጀሽ ጥሩ ፍሬውን ታመጫለሽ። ከፍተኛ የስራ ውጤቶችና የድምር ውጤቶች ናቸው እዛ ጋ የሚያመጡሽ። ድም ዲሲፕሊን ብዬሻለሁ። በዛ ዲሲፕሊን ውስጥ ካለፍሽ በኋላ እዚህ ጋ ሲመጣ በቃ አንዳንድ ጊዜ በሩጫ ትወስኛለሽ፣ ማሸነፍ አለብኝ እሚለውን ወስነሽ ከሄድሽ በኋላ በቃ የፈለገው መስዋዕት ይከፈላል ግን መጀመሪያ አሸንፍ ይሆን፣ አደርገው ይሆን፣ አላደርገው ይሆን፣ ያተርፈኝ ይሆን፣ ያከስረኝ ይሆን ተብሎም አይገባም። አደርገዋለሁ እስከ መጨረሻው ድረስ ብለሽ ስትሄጂ እንደ ተደምድሟለሁ ሀብታም አይጸድቅም ተብሎ ተጽፏል። እኔ የት ጋ እንደተጻፈ አላቅም። እኔ እንኳን እኔ ይሄ ነገር ፈጽሞ ተቀብየውም አላቅ። እንደውም ድህነት ነው ኃጢአት፣ ኃጢአትን ለእኔ እሱ ነው። ሲጀመር አንዳንዱ ይነሳና በጣም ፊገርድ የሆኑ ሰዎች ምሁሮችም ሊሆኑ ይችላሉ፣ በጣም ታዋቂ ነገር ሊሆኑ ይችላሉ። ይመጡና እኔ የገንዘብ አፍቃሪ አይደለሁም ምናምን ይላል። እስቲ ዞር ልና ደግሞ ከሰዓት በኋላ እዛው ለሰራበት ኢንተርቪው፣ ምናልባት በገንዘብ ተስማምቶ ሊሆን ይችላል። ያችን ገንዘብ አንጣት ይልና ሲያስጨንቅ ታገኘዋለች። እዛ ፊት ለፊት መናገር ሌላ ቦታይ፣ ነው ጀርባያል። ገንዘቡ ይኑርሽ፣ ግን ገንዘቡን አናምልከው። እሱን ልስማማ ይችላለሁ፣ ግን ገንዘቡን እንድሰሪበት ነው። ኦፍኮርስ ዝም ብሎ አሁን እኮ ሁላችንም የምንጣጠረው ለሱ ለማግኘት ነው የምንጣጠረው ችግሩ ምንድን ነው መሰለሽ? የአወጣጣችን መንገድ ላይ ችግር አለው። አንዳንዱ ኦኬ ቺ ያገኘኋትን ለዛሬ ለዚች ች ነች። አሁን እንግዲህ እዚህ ጋር ዳቦ ካለ አሁን ይሄ ከተወደድብኝ እዛ ጋር በቆሎ በልቼም ቢሆን ኖራለሁ ወይም ደግሞ እንደ ቤቴ እንደ ራሴ እንደ አቅም ምናምን አድርገ ይሄዳሉ። ከዛ ደግሞ ያ የሚኖረውን ለሌላ ኢንቨስትመንት ለሌላ ኢንቨስትመንት። ኦፍኮርስ በእኔ ሲቹዌሽን ብነግርሽ ውሱ ገንዘብ አይሰጥም፣ ይቋጥራል ምናምን። አሁን ድብን አድርጌ ነው የምቋጥረው የት ግን ቋጥሬት ጋር እንዳደረኩት ደግሞ የሚገነዘብልኝ ሰው ቢኖር መቼ ዛሬ ብዙ ብዙ ይትከተሉኛል ብዬ ነው የማስበው። አንዱ ከጎዱን ነገሮች ሴቭ ማድረግ፣ ምክንያቱም የሰለጠን ህዝብ ሴቭ የሚያደርግ ህዝብ ነው። ሴቭ የምታደርገው ገንዘብን ብቻ አይደለም፣ ጊዜም እኮ እሰ ፓርት ኦፍ ማለት፣ አሁን እኛ የምናደርገው መጨረሻ ላይ የተተርጉሙ የወጣን ገንዘብ ወይም በእንትን ለምሳሌ ያህል አንድ ሰው ላገለገለበት የጉልበት ዋጋ በወር የሚከፈለው መጨረሻ ላይ በአንድ ሺህ በሁለት ሺህ ተሰጥቶት ሊሆን ይችላል። ግን ይህንን ለማግኘት ያወጣቸው የጊዜ ወጪዎች፣ የኤነርጂ የምናምን የምናምን እነሱ አልተደረጉም። እነሱን አኩምሌት አድርጎ ስላየው እንጂ ያለው እኮ እዛ ጋር ነው። እዛ ጋር ሴፍ የምታደርጊው ነገር ለምን አሁን ያ ነገር አሁን አንዳንዱ ምን አንድ ፎቅ አይበቃህም ይሉኛል። ለማ ብለህ ነው ዝም ብለህ እዚህ እንትን የምትለው? ለማ ስራ የምሰራው ለማ ብዬ ነው። በቃ ለራሴ ብዬ ነው። ለአንዱ አንዳንዴ እኮ ታድያ በቃ በቃ የመብላት መጠጣት ጉዳይ አይደለም። ፈቶ ሊሰጠው ይፈልጋል እንጂ ሞኝነቷችሁና እዛው ታውት በሏችሁ። እኔ በተቻለ መጠን ያው ፎቁም የተሰራው ተቋጥሮ ነው። ሆቴሉም የሚሰራው ተቋጥሮ ነው። ሲሰራ ግን ሁሉም በየእንደየችሎታውና እንደየስራው ያገኛል። ዝም ብሎ ሲሚንቶ አለ ገንዘብ አይመጣም፣ የጉልበት ስራው አለ ገንዘብ አይመጣም፣ ብረቱ ያለ ገንዘብ አይመጣም ማለት ነው እንጂ። ገንዘብ የደም ስር ነው የሚሉም አንዳንድ አሉ፣ ደስ ይሉኛል። እውነት ነው እውነት ነው የደም ስር እና ብቻ በጣም በርካታ ነገሮች አሉ። በገንዘብ ከተነሳ ውለን ማደር አለብን። ገብቶሻላ የገንዘብ ጉዳይ ውለን እናድራለን። ምክንያቱም በጣም ብዙ ክፍቾች ስላሉት፣ ወጣቱ ይሄንን ራሱን ካወቀ በኋላ ሁለተኛው ነገር ማድረግ ያለበት ራሱን እንዳያታለል። አንድ ሺህ ሰው ማታለል ይችላል፣ ዱት ነው የምለው፣ ይበለው ይቅጣፍ። ራሱን ያታለለለታ ግን የመጀመሪያ ተሸናፊ፣ የመጀመሪያ ወዳቂ አሁን ትምህርት ቤት ውስጥ ምናልባት ኩረጃ ምናምን ምናምን አልፏል። እሱ በቃ ዩኒቨርሲቲ ገብቶ መስሎታል። በቃ ወድቋል። እዛ የመጀመሪያ ወዳቂ እሱ ነው። ሄዶ ሄዶ ሄዶ ሄዶ ሄዶ መጨረሻ ላይ እንዲሁም ፎቁን ማለት የወጣበትን ፎቅ በጨመረ ቁጥር የመሞትና ስብርብሬ ማለት ሬሳው ያለ መገኘት ሻንሱም እየበዛ ነው የሚመጣው ስለዚህ ይሄ ሰው ማድረግ ያለበት መጀመሪያ ላይ ይሄ ወጣት መጀመሪያ ላይ ራሱን እንዳያታልል ራሱን እንዳይሰርብ፣ መጀመሪያ አሁን ሁለተኛ ሁለት ነጥብ ሰጥሽ። ከዛ ሶስተኛው ነጥቡ ይሄ ወጣት ጊዜ በጣም ኢምፖርታንት መሆኑ ማወቅ አለበት። በዚህ በወጣትነቱ ሁሉን ነገር ሊያደርግ ይችላል። በዛች በክፍል ውስጥ አምስተኛ ክፍል ሆኖ ስለ ስድስተኛ ክፍል መስሪያው ጊዜ እሱ ነው የሚያሻገረው። ጊዜ አጠቃቀም ጊዜ አጠቃቀም ሲል በጊዜው መስራት ያለበትን ማድረግ ያለበትን ማድረግ መቻል አለበት። ሌላው ነጥብ እንግዲህ ቅድም እንደነገርኩሽ ያው ሁላችንም መነሻችን ጎል አለን ብዬሻለሁ ቅድም ተናግሬ ያለው ይሄ ወጣት ዲስፕሊን ነው የሚሆነው። ለዛ ለሚሰራው ስራ ዲስፕሊን ሊኖረው ይገባል። ወጣት የነብርጣት ይላል። የነብርጣት ታውቂያለሽ አይደለ? ምን ማለት ነው? ሁሉን ነገር ማድረግ ይችላል፣ መሟጨር ይችላል፣ እንትን ማለት ይችላል። ለሁሉም ነገር ለሚጠቀምበት ነገር ከተጠቀመበት ማድረግ ይችላል። እና ደግሞ በጣም ኢምፖርታንት ሰዓት እሱ